ሰላም ጤና ይስጥልኝ፣ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በህወሀት ኃይሎች እና በትግራይ የሰላም ኃይሎች መካከል ጦርነት ተቀሰቀሰ። የህወሀት ኃይሎች በሐራ መሬት በሚገኙት የትግራይ የሰላም ኃይሎች ላይ ባደረጉት ትንኮሳ ትናንትና ጥቅምት 23 2018 ዓ ም ጥቃት የከፈቱ ሲሆን ተኩሱ የተካሄደበት ስፍራም በራያ አዘቦና በወጀራት እስራአዲ መካከል የሚገኝ ከራካታ እስከ አውደርደር የሚባል ስፍራ መሆኑም ተገልጧል። የትግራይ የሰላም ኃይሎች ለተከፈተባቸው ጥቃት አስፈላጊውን የተኩስ ምላሽም ሰጥተዋል። ከፍተኛ በሆነው የሃራ መሬት ኃይሎች የመልሶ ማጥቃት ምላሽ በርካታ የህወሀት ኃይሎች ከፍተኛ ጉዳት የደረሰባቸው ሲሆን በርካታ አምቡላንሶች ከስፍራው እስከ መቀሌ ቅሱለኞች ሲያመላልሱ መዋላቸውም ተዘግበዋል። የህወሀት ኃይሎች ራሳቸው በከፈቱት ጦርነት የሃራ መሬቱ የሰላም ኃይል በሰጠው ምላሽ ህወሀት በርካታ ስፍራዎቹን ለቆ መውጣቱንና የትግራይ የሰላም ኃይል ስፍራዎቹን መቆጣጠሩ የሃራ መሬት የሰላም ኃይል አስታውቋል። ከወንድሞቻችን ጋር አንዋጋም ብለው በጦርነቱ አንሳተፍም አሻፈረኝ ያሉት የህወሀት ታጣቂዎች በነመንጆሪኖ ትእዛዝ በህወሀት ጀነራሎች እንዲገደሉ እንደተወሰነባቸውም ታውቋል። ጦርነቱ እየተፋፋመ በሄደበት ሰዓት ቁጥራቸው ወደ ስልሳ አምስት የሚሆኑ የህወሀት ታጣቂዎች ህወሀትን ትተው ወደ የትግራይ የሰላም ኃይል መቀላቀላቸውም ተገልጿል። ከዚህም በተጨማሪ ከአርሚ 33፣ 43ና 47 237 ያህል የህወሀት ታጣቂዎች ከአርሚዎቻቸው መጥፋታቸውን ለማወቅ ተችሏል። በሁለቱም ኃይሎች የተካሄደው የሙሉ ቀን ጦርነት በሞርታር እና ዲሽቃ የታገዘ እንደነበርም ከስፍራው የተገኘው መረጃ ያሳያል። ህወሀት በለከሰው ጦርነት ከባድ ኪሳራ እንደደረሰበትም ተገልጿል። እንዳይደገም መቼ ማንረሳውም በሚል ዝክረ ሰሜን እዝ በማዕከላዊ እዝ ተካሄደ። በመከላከያ ሰራዊት የማዕከላዊ እዝ ከአምስት ዓመት በፊት ጥቅምት 23 2013 ዓ.ም ከምሽቱ አምስት ተኩል በህወሀት ኃይሎች በሰሜን እዝ ላይ የተፈጸመውን ጥቃት በሻማ ማብራት ስነስርዓት በትናንትናው ዕለት አስቦት አምሽቷል። እዙ እንዳይደገም መቼ ማንረሳውን በሚል መርህ ነው ጥቃቱን ያሰበው። የሰራዊት አባላቱ ክስተቱ እንዳይደገም የምናስብበትና የተሰውትን ሰማዕታት የምናስታውስበት ቀን ነው ብለዋል። ትውልዱ ለሰላም ዋጋ እንዲሰጥም የሻማ ማብራት ስነ ስርአቱ ላይ ጠይቀዋል። ሩዋንዳ በህግ የበላይነት ከአፍሪካ ቀዳሚ ሆነች። በፈረንጆቹ 2025 የዓለም የህግ የበላይነት ጠቋሚ ኢንዴክስ ውስጥ ሩዋንዳ በህግ የበላይነት ከአፍሪካ በአንደኛ ደረጃ ላይ ተቀምጣለች። የህግ የበላይነት ሰፍኗል የሚባለው ሁሉም ሰው መሪዎችን ጨምሮ እኩል ህግን አክብረው ሲንቀሳቀሱ ሲሆን ፍትህ፣ እኩልነትና ተጠያቂነትን ማረጋገጥም ይጠበቃል። ሩዋንዳ ሙስናን በመዋጋትና ጸጥታን በማስጠበቅ ረገድ ሀገሪቱን በጠንካራ አፈጻጸም መምራቷን ቀጥላለች ተብሏል። በተመሳሳይ ናሚቢያ፣ ሞሪሼስ፣ ቦትስዋና እና ሌሎቹ ጠንካራ አፈጻጸም ያሳዩ የአፍሪካ ሀገራት ሲሆኑ፣ ሴኔጋል፣ ሴራሎኒ እና ጋቢውን ዘንድሮ ትልቅ መሻሻል ማሳየታቸውም ተዘግበዋል። ቡርኪና ፋሶ ከሶስት አስርት ዓመታት በኋላ ብሔራዊ አየር መንገድ አቋቋመች። ቡርኪና ፋሶ ከሁለት አስርት ዓመታት በኋላ በራሷ ባለቤትነት የተያዘውን ብሔራዊ የአየር መንገድ እንደገና አቋቁማለች። አዲሱ ኤር ቡርኪና በአፍሪካና ከዚያም ባሻገር ያለውን ትስስር ለማጠናከር እንዲሁም ንግድን፣ ቱሪዝምንና ክልላዊ ውህደትን ለማጎልበት ያለመ ነው ተብሏል። ይህም የምዕራብ አፍሪካዊቱ ሀገር የአቪዬሽን ኢንዱስትሪዋን ዳግም ለመቆጣጠር የሚያስችላት ሲሆን ብሔራዊ ኩራትንም እንደሚያጎልብት ነው የተነገረው። ትራምፕ ናይጀሪያን አስጠነቀቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦራቸው በናይጀሪያ ሊሰማራ እንደሚችል ተናግረዋል። ትራምፕ የናይጀሪያ መንግስት በክርስቲያኖች ላይ የሚደረገውን ጥቃት መከላከል የማይችል ከሆነ ጦራቸው እንደሚልኩ ገልጸዋል። የናይጄሪያ መንግስት ይህንን ጥቃት የማያስቆም ከሆነ የትኛውም ድጋፍ አቆማለሁ ሲሉ ትሩዝ በተባለው ማህበራዊ ገጻቸው ላይ አስፍረዋል። ከሰሞኑ ትራምፕ እስላማዊ ታጣቂ ባሏቸው አካላት በደረሰ ጥቃት በናይጄሪያ የሚገኙ ክርስቲያኖች የህልውና ስጋት ተጋርጦባቸዋል ተብሏል። ትራምፕ ናይጄሪያ በፍጥነት ይህንን ጥቃት የማታስቆም ከሆነ ወታደራዊ ጣልቃ ገብነት እንደሚኖር ለፔንታጎን ባለስልጣናት ትእዛዝ መስጠታቸውንም ተሰምቷል። የሌጎስ ባለስልጣናት ግን የትራምፕን የወታደራዊ ጣልቃ ገብነት ትእዛዝን አስመልክቶ ይህንን ዜና እስከተጠናከረበት ሰዓት ድረስ የሰጡት መግለጫም የለም። የሶሪያው ፕሬዝዳንት አሜሪካን የሚጎበኙ የመጀመሪያው የሀገሪቱ መሪ ሊሆኑ መሆኑን ተገለጸ። የሶሪያ ፕሬዝዳንት አህመድ አልሻራ በህዳር ወር መጀመሪያ ላይ በአሜሪካ ይፋው የስራ ጉብኝት ሊያደርጉ መሆኑን ተሰምቷል። በዚህም አሜሪካን የሚጎበኙ የመጀመሪያው የሶሪያ መሪ እንደሚሆኑም ተነግሯል። ፕሬዚዳንቱ በአሜሪካ በሚያደርጉት ጉብኝት በሶሪያ መልሶ ግንባታ ዙሪያ እንደሚወያዩ ተዘግቧል። ጉብኝቱ በሶሪያ ላይ ተጥለው የቆዩ ማዕቀቦችን ለማንሳትና በአሜሪካና ሶሪያ ግንኙነት መካከል አዲስ ምዕራፍ ለመክፈት ያስችላል ነው የተባለው። በሁለቱ ሀገራት መካከል በጣም ጠንካራ አጋርነት መመስረት እንፈልጋለን ያለው የሶሪያ የውጭ ጉዳይ ሚኒስተር የፕሬዚዳንት አህመድ አልሻራ ጉብኝት ይህንን ለማሳካት ወሳኝ መሆኑም ገልጿል። እኔ ያለው ቻይና ታይዋንን አትነካትም ሲሉ ትራምፕ አስታወቁ። ፕሬዚዳንት ዶናልድ ትራምፕ የቻይናው ሺ ጂንፒንግ በታይዋን ላይ እርምጃ እንደማይወስዱ አረጋግጠውልኛል ብለዋል። እኔ በዋይት ሀውስ እያለው ታይዋን ላይ ምንም አይነት ጥቃት ቤጂንግ አትፈጽምም ያሉት ሪፐብሊካኑ ያን ማድረግ የሚያመጣውን ጦስ ያውቁታልና ሲሉ ምክንያታቸውን አስቀምጠዋል። ምንም እንኳ ፕሬዚዳንት ትራምፕ እና ፕሬዚዳንት ሺ በቡሳን ደቡብ ኮሪያ ሲገናኙ የቴፒን ጉዳይ ባይነጋገሩ ያለበትም ፕሬዝዳንቱ ታይዋን አትነካም ብለዋል። ሺ ጂንፒንግ ስልጣን ላይ ያለው በታይዋን ላይ ጥቃት አይሰነዝሩም አረዳዳቸውም እንደዛ ነው በሚል ሀሳብ አጋርተዋል። ሪፐብሊካሉ ፕሬዚዳንት ትራምፕ ትራምፕ ፍላጎታቸው ለሲቢኤስ ሲክስቲ ሚኒትስ ፕሮግራም ተናገሩ እንጂ የሺ አቋም ላይሆን ይችላልም ተብሏል። አሜሪካ በዲሞክራቶችም ሆነ በሪፐብሊካኖቹ ታይዋንን የሚያዩበት የፖሊሲ መነጸር ሆነ ብሎ ስልታዊ ግራ ማጋባት ስትራቴጂክ አምቢጊቲ በመሆኑ ቻይናን በቀላሉ የትራምፕን አስተያየት አትመለከተውም። ቤጂንግ ጦር ካዘመተች ታይዋንን እስከ ማገዝ የሚያደርስ የዋሽንግተን መርህ ነው። ፕሬዚዳንት ትራምፕም ቢሆኑ የሆነ ነገር ቢፈጠር ምላሹን እነሺ ይደረዱታል ማለታቸው ይህንኑ ያረጋግጣል። ሚስጥሬን ዝም ብያ አልበትንም ያሉት ሪፐብሊካኑ በማር አላጎ ፍሎሪዳ፣ መኖሪያቸው ያኛው አካል ይገባዋል በሚል አስገንዝበዋል። ዜናው እስከተጠናከረበት ሰዓት ቻይና በጉዳዩ ላይ ያለችው ነገር የለም። ሄዝቦላህ ትጥቅ መፍታት አለበት ስትል እስራኤል ገለጸች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የሊባኖስ መንግስት ሄዝቦላህን ትጥቅ ማስፈታት አለበት ሲሉ አስጠንቅቀዋል። የሊባኖስ ባለስልጣናት ከደቡባዊ ሊባኖስ የሄዝቦላህ ታጣቂዎችን ለማስወጣት የገቡትን ቃል መፈጸም አለባቸው ሲሉ ካትዝ ተናግረዋል። በደቡባዊ ሊባኖስ ጥቃቷን አጠናክራ የቀጠለችው እስራኤል አራት የሄዝቦላህ አባላትን መግደሏን አስታውቃለች። ባለፈው ዓመት ህዳር በአሜሪካ አሸማጋይነት ተኩስ አቁም ደህንነት ላይ የደረሱት እስራኤልና ህዝቦላ ዳግም ወደ ግጭት መግባታቸው ለቀጠናው ስጋት ነው እየተባለም ይገኛል። ካትዝ በሰሜን እስራኤል የሚገኙ ዜጎችን ከጥቃት ለመከላከል ትልቁን የኃይል ጥቃት ለማድረግ እንገደዳለን ብለዋል። እስራኤል የህዝቦላ ጎምቱ መሪዎች በመግደል ቡድኑ የነበረውን ጥንካሬ እንዲቀንስ ማድረጓ የሚታወስ ቢሆንም፣ ህዝቦላ ግን አሁንም ለእስራኤል እጅ አልሰጥም እያለ እንደሚገኝ ተንታኞች እየተናገሩም ይገኛሉ። የሊባኖስ መንግስት በበኩሉ ህዝቦላህን ትጥቅ ለማስፈታት እንቅስቃሴ መጀመሩን ገልጾ ጥንቃቄ እንደሚያስፈልግ ግን በተደጋጋሚ መግለጫ ማውጣቱን አስታውቋል። እስካሁን አብራችሁን ከእኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን መሆን፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት ድልና ሰላም ለኢትዮጵያውያን ሶለዳ ሚዲያ።